መጻሕፍትን በድምፅ ኢዮብ ዮናስ አደፍርስ ከዳኛቸው ወርቁ ተራኪ ኢዮብ ዮናስና ሀይማኖት ድልነሳው እንዴት፣ እንዴት በቀላል ነገር የምትተካ መሰለው? ሆይ ይሉታል ጎርፉን። እኔ ነኝ ቀላሉ። እኔ ጎርፉን ያህል ሳልሆን ቀርቼ፣ ማለት የእሳቸውን እግር ሳልስም ቀረሁና። የለም የለም፣ አንተን ማለቷ አይደለም። ቦታውን እንደሱ የሚያውቀው የለም። ሌላ ሰው የሚሆን ቢሆን እሱን አልፈልግም አላስቸግርም ነበር ማለቷ ነው ካለ። ነገሯ የጎድን አነጋገር አይሆንላትም። የጎሪጥ ነው። አቀራረቧ ሁሉ ያስከፋል፣ አያስከፋም ሳትል ለጊዜው መስሎ የታያትን ያግባባሉ፣ አደፍርስን። አቶ ወልዱ ከእልፍኝ ወጥተው ወደ መኝታቸው ወደ ወርዶ ፋጎጆ እንደ ተመለሱ፣ የለም በእንዲህ ያለ ጉዳይ ልቡብ መሆን ይኖርብሃል። ቢሆንም ቢሆንም ያባባል ስህተት አይነት አይነት አለው። እርግጥ ነው መቼም አልክድም ጎርፉ ደህና ልጅ መሆኑን። እንዲህ ያለ ጠዋይ አስተያየት፣ ጠዋይ ጠዋይ ምን ማለት ይሆን ደግሞ? እርሱ የተወላገደ የተጣመመ አስተያየት ማለት ነው። ጥሩ አይደለም። የኋላ ኋላ የሚጎዳህ ራስህን ነው። እንኳን አለመልኩ መልክ ሰጥተውት የዛሬን ነገር እንዲያውም አልተቻለ። አሁን በየፍርድ ቤቱ የምሰማው ጠዋይ ክርክር ጠበቃው የሚያመጣው ጥውየት፣ ዳኛው የሚያሰማው ጥውየት፣ የሕጉ መጽሐፍ የሚዘረዝረው ጥውየት ሰሚን ሰለቸው ነው። እንዲያው ሄደት ብለህ አንድ ቀን ብታዳመጥ። ሰው መቼም ካነጋገሩ ከሁኔታው እንደገባው አይደል የነገርን መሄጃ የሚያገኘው እኮ። እሱ ላይ ተሳስተሃል ነው የምልህ። አይ እንዲያውም እርሶም ትንሽ ተጫኑኝ ምን ያደርጋል መቀጠሉ። አንድ ነገር ተመልክተልኛል። ለመሆኑ ምን፣ ስለዚህ ስለናንተ ስለዘመኑ ልጆች? አሁን እኛም በዘመናችን ችኮ መንቻኮች የመጨረሻ ምንዱዳን ተብለናል። በተለይ አንድ ክርክር የያዝን እንደው እንዲያው ምን ቢሆን መረታታችንን እንኳ ልባችን ቢያውቀው እንዴት ብለን በገሃድ አጉራህ ጠናኝ ልንል ግትሮች ነበርን ታዲያ ቢሆንም አሁን ሳየው እናንተ የባሳችሁ መሰለኝ ኦብስቴት ማለት ሆኖ አዎ ኦፒስቴኒ ናችሁ ከልክ በላይ የትምህርታችን ይዞታ እንደሆን ዲያ ያደረገን አይታወቅም እኮ ሊሆን ይችላል የዛሬ ትምህርት ፍደሳና መድልው ይበዛበታል ኢታክሪት ኢታክሪት ብቻ ነው በየቦታው የሚታየው። ሆኖም ታዲያ የዘመናዊ ሰው ምልክት አይመስሎትም? አዎ አዎ፣ የሚንነት ምልክት ነው፣ የፊኒስ ምልክት ፈረንሳዮች እንደሚሉት። አንድ ነገር ብጠይቆ ይቅርታ አድርገውልኝ። ጠይቀኝ ጠይቀኝ። ምን አለ እምልህ የምመልሰው ከሆነ እንደዚህ እንደ እርስ ያለ ሰው፣ ብዙ ዓለም ያየ የተማረ ምን ይሰራል እዚህ ገጠር? ብዙ ዓለም ብዙ ዓለም? አዎ ብዙ ዓለም አይቻለው። የፓሪው ወልዱ ነበር። የቁም ልምጫ ስሜ፣ አለባበሴ፣ አደናነሴ ልዩ ነበር። ሁሉ ነገር ያምራል በጊዜው። ስንቱን ስንቱን ሠራንበት። አንዴ አስታውሳለሁ በ1916 ዓመተ ምህረት ገደማ ባልጋ ወራሽነታቸው ጊዜ ጃን ሆይ መኳንንታቸውን አስከትለው ፈረንሳይ ሀገር መጥተው ነበር። ታዲያ እንዴት ዘመድ ሳያበጁ ቀሩ? እምሎ በዚያ ዘመን የኢትዮጵያዊ ፊት ፈረንሳይ ሀገር ማየት ብርቅ መሆን አለበት። ብርቅ በጣም እንጂ ብርቅ ነበር። እኛው ነበር ሽር ጉድ ያልንበት። አስተርጓሚዎቹ፣ ክራባት አሳሪዎቹ፣ ምኑ ቅጡ። ታዲያ ኢትዮጵያ ሲመለሱ እንዴት ወገን አልሆኖትም? እነዚያ ያስተናገዷቸው መኳንንት ወገን ወገን ወገን ራስ ብቻ ሰማ ሆይ እንዲሆን ሁልህ በዚያን ጊዜ አንዱን ትልቅ ሰው አምኜ አገሬ ወስጄ ላሹምህ ላሸልምህ አሉኝ። እምቢ አልኳቸው። ብዙ ብዙ ስብከት አመጡ፣ ስለ ሀገር፣ ስለ ወገን፣ ስለ ስንቱ ልቤን አሸፈቱት። ጃንሆይን ሆይን እጅ ልንነሣ ቀረብንና የአገሬ ልጆች የሆናችሁ ወደ እናት ሀገራችሁ ለመግባት የምትፈልጉ ልውሰዳችሁ፣ እኔ ረዳታችሁ ሆናለሁ አሉን። ለጊዜው ማንም የፈለጋል አልነበረም።

ወደ አገሬ ለመመለስ ቆርጥ እከሌን የሚሉትም ገንዘብ አልነበረኝ። እኚሁ እጃን ሆይ አሽከር ላይ ነው ሸክሞኜ እዚህ የደረስሁት። ምን አለ ከዚያማ፣ እንደመጣሁ ነጋ ድራስ ብለው ሸውሙኝ። አገር ቤት ሄደህ ዘመዶችን ትጠይቃለህ ብለውኝ ነበርና ዘመዶችን ልጠይቅ ይፍቀዱልኝ አልኳቸው። ፈቀዱልኝ። በቅሎም እንዲታዘዝልኝ ጠየቅኩ። አዘዙልኝ። በቅሎውንም ነገሩ፣ እንግዲህ በቅሎ መረጣ ላይ ነው። የገንዘቡንም ጥቅም ያወቅኩት ያን ጊዜ ነው። በቅሎ ጋጥ ገባሁና በቅሎ ስመርጥ ያቺን ልውሰድ አልኩት። ባልደራሱን ከት ብሎ ሳቀብኝ። ደሃ በሕልሙ ቅቤ ባይጠጣ ደርቆ ይሞት ነበር አለኝ። ተናደዱ ጦፍ የመረጥኋት በቅሎ የጌቶች ኖራለች! አንድ መጋዣ ነገር ሰጠኝ። የበቅሎ ዕቃውንም ስንቱን ብጥስጣሽ ከያለበት አጠራቅሞ ምን አለ መቼስ እምቢ አይሉት ነገር ብቻ። ምን አለፋ በዚያን ዕዴት በአመቱ እንደሁ ወደ ፈረንሳይ ሀገር ተመለስኩ። የገንዘብን ጥቅም ቀስ በቀስ ተረዳሁ። እንደ በፊቱ አልተታለልሁኝም። ስድስት ጊዜ ነው በካናል ስዊዝ ላይ የተመላለስኩት። ታዲያ ለምን የመንግስት ስራ ሳይዙ ቀሩ እምሎት በመጨረሻ ጊዜ ላይመለሱ ቆርጠው አገር ውስጥ ይገቡ አልፈለግኩም ለሌላ ሰው ባሪያ ከመሆን ለራሴ ባሪያ መሆንን መረጥኩ ለራሱ ባሪያ መሆን ያልቻለ ለሌላ ሰው ባሪያ ይሆናል ነው የኑሮ ፍልስፍና ስለዚህ ለራሴ እንዳሽከርም እንደ ጌታም ሆኜ እኖራለሁ። ይክበር ይመስገን ሀብት አለኝ፣ ግን ቢሆንም ከረዳቶቼ ጋር ቁፋሮም እንደው አብሬ ቆፍሬ ሸክምም እንደው አብሬ ተሸክሜ ነው የምኖረው እዚህ እገጠር። ታዲያ ምን ይሰራሉ? አዲስ አበባ መጥተው ንግዶን አሻሽለው ለምን አይኖሩም? በአዲስ አበባ ለእኔ ብርቄ አይደለም። የአዲስ አበባን አይነቱ ከተማ ሰልችቶኛል። ከዚያም በላይ ሰራተኛ ሆኖ መገኘት ነው እንጂ የትም ሆነ የት ልዩነት አያመጣም። እዚህም ንግዴን ላስፋፋ እችላለሁ ከፈለግኩ። የሰው ጠባይ ስለሆነ ነው እንዲያው አዲስ አበባ አዲስ አበባ የሚለው ህዝቡ ሱካር እንዳየ ጉንዳን አንድ ላይ ለመታጀብ እኔ እንዲህ ያለ ኑሮ ሰልችቶኛል። እህል በቀርባባ እንቁላል በወታቦ የሚገዛበትን አገር ገጠር፣ ሰፊ ሰፊ ሰፊ ሜዳ፣ ተራራና ሸንተረር የሚታይበት ንጹህ አየር የሚነፍስበት አገር ነው። የማይሰለቸኝን እና የማይሰለቸኝንም አግኝቻለሁ ነው የምልህ። ለትንሽ ጊዜ ሁለቱም ዝም ይላሉ። ነገ እንግዲህ ማለድ ብለን መነሳት አለብን። ይጠይቃቸዋል አደፍርስ። ምን አስቸኮለን? ሞቅ ሲል እንወጣለን። የሚያስቸኩልም ነገር የለ። ዝም ይላሉ እንደገና ሁለቱም ለትንሽ ጊዜ። አ ስለፈለፍከኝ እኮ አንተ ልጅ። ውዴታ ይናወክና ቆም እንደማለት ይሉና እስኪ ልሰናበታታ ሰጋሽን በሌሊት ሄያጅ ነች መሰለኝ፣ ወጣ ካሉ በኋላ አንተም ብትሰናበታት አይከፋም። ወደ እህታቸው ልፍኝ ያመራሉ። እሁድ ለት ከቤተ ከቤተክርስቲያን መልስ ወደ ዋርካው ጥላ ሲያመሩ ስሚኝ፣ ፍሬዋ ጋሼ ጥሶ የሚያመጣው የባህል ተጠየቅ ሁሉ ሳይገባኝ ቀርቶ አይምሰልሽ። በየጊዜው ስንከራከር የምትሰሚው ይው፣ ደፍረስ እንዲሁ ስትከራከር ነው የሚመሽል። በየጊዜው ማን የምለው እኮ ከገባ ታዲያ ለምን አይገባህም? ለምን መልሰ መልሰህ ያንኑ አንዱኑ ነገር ታመጣዋለህ? አንዱን ነገር ምን ማለትሽ ነው? አንዱን ነገር እኔ የማመጣው አንድ ነገር ብቻ አይደለም፣ ብዙ ነገር ነው ምልህ፣ ስለ ባህላችን፣ ስለ ህጋችንም ሆነ ስለ ሌላው። አሁን ለምሳሌ ኢትዮጵያ ነበሩ አሉ ይመጣሉ ብላ ስለምታምንባቸው መሪዎችና ጀግኖች ጻርቃንና ሰማዕታት ካሪያም ይሁን ከአባዬ ጋር ስን ትስንት ጊዜ ነው የተከራከርከው። ነበሩ ስለሚባሉት መቼም፣ አሁንም ቢሆን የማውቀው ነገር የለኝም። ይመጣሉ ስለሚባሉትም በሰማይ ላማለኝ። እንዴት በሰማይ ላማለኝ ይሆናል? ደግሞስ ስለነበሩት እንዴት አታውቅም? ባይሆን እያወቃ ላምንም ወይም አልቀበልም በልንጭ። ጨርሰህ አላውቅም የምትለው ነገር አልሰማም። እንኳን አንተ ብዙ የተማርከው እኔም አውቃለሁ ላለሁ እኮ ከመሪዎቹ ውስጥ እንደ ዘርዓ ያዕቆብ፣ እንደ አምደ ጽዮን ያሉት፣ ከጀግኖች እንደ ልዑል ራስ መኮንን፣ ራስ ጎበና፣ ደጃች ባልቻ፣ ራስ አሉላ፣ ከጻድቃን እንደ አቡነ ተክለ ሃይማኖት፣ እንደ ቅድስት ክርስቶስ ሰምራ፣ ከሰማዕታት እንደ ቴዎድሮስ፣ እንደ ዮሐንስ ዐይነቶቹ ማለትሽ ይሆናል። ምናልባት ምንን የብቻ አንተም ማለት ይሁን እንጂ በተዘረዘሩት በማነኞቹ መስኮች ቢሆን በሌላው ክፍለ ዓለም በጊዜያቸው ከነበሩት ባለ ታሪኮች የሚያንሱ አይደሉም። አባ ዮሐንስ፣ አቶ ጥሎ፣ አቶ ወልዱ፣ ወይዘሮ አከላትና በላይ ሆነው እየተጫወቱ ወደ ወርካው ስር ይመጣሉ ዛሬ ለትምህርት ቤት ማሰሪያ የሚያስፈልገውን ገንዘብ ለማዋጣት ባቀዱት መሠረት የሁለተኛው ትልቅ ስብሰባቸው ቀን መሆኑ ነው። ፍሬዋና አደፍርስ ቀደም ብለው ስፍራ በመያዝ ክርክራቸውን እንደቀጠሉ ይደርሳሉ። ለምሳሌ አቡነ ተክለ ሃይማኖትን ጻድቅ ሊያሰኛቸው የቻለው ምንድን ነው? ደብረብ ሊባኖስን አቅንተው ገዳም ስላደረጉ። እምልሽ ምን ሰርተዋል እስከዚህ በእሳት ተቃጠሉ፣ በአናብስት ተቆራረጡ፣ ታሰሩ፣ ተገረፉ፣ ተሰቀሉ። ምን ሰርተዋል እስከዚህ ሊያሳውቃቸው የቻለ? እያለ በረጅሙ ይዞታል። አደፍርስ የወጣቶች ነገር ደግሞ አቡነ ተክለ ሃይማኖትን ምን አድርጉ ይሆን የምትሉት እያሉ ይጠጋሉ። አባ ዮሐንስ ምን አደረጉ እንላለን? ምንም አላደረጉ ነው የምለው እኔ በበኩሌ ይመልሳል አደፍርስ። እውነትህን ነው። ሃይማኖትን የሚያበላሽ አገርን፣ ወገንን የሚበድል ምንም ያደረጉት ነገር የለም። ጽድቅስ የሚያሰኝ፣ ታቦት የሚያስቀርጽ ምን ነገር ሰርተዋል? እንዴት ነው ጻድቅነታቸውን ትጠራጠራለህ ልበል ይሆን? አዎ እጠራጠራለሁ። የጸላየ ሰናያት መጠጋት ጸላየ ሰናያት ቢቀርብህ ነው ወዳጄ። ተክለ ሃይማኖት የጻድቅ ጻድቅ ናቸው። እንዴታ! ጥርጥር ሊገባህ አይገባም። መተሎሚን የመሰለ የወላሞ አረመኔ ንጉሥ ወደ በጎ ምግባር መልሰው አስተምረውና አጥምቀው ክርስቲያን ያደረጉ ሰባት ዓመታት ሙሉ በአንድ እግራቸው ቆመው ስለ ሀገር ስለ ሕዝብ ሲጸልዩ የቆሙበት እግር እስከ መቆረጥ የደረሰ ስድስት ክንፎች እስከ ማብቀል ድረስ በክብር የተሰጣቸው ጻድቅ ናቸው እንጂ። የኔ ልጅ ከእሳቸው የበለጠ ጻድቅ ከየት ሊመጣ? እኔ እኮ የምለው ስለ ክርስቶስ ሲሉ የተሰቃዩት ስቃይ የለም ነው ስቃይ በቆዳ የተጠቀለሉ እገደል ከመወርወር፣ ባህር ውስጥ ከመጣል የበለጠ መሰቃየት አለ እንዳትለኝ። ተክለ ሃይማኖት እገደል ተወርውረዋል፣ ባህር ተጥለዋል ነው የሚሉኝ? እንዴታ! ከተጣሉበት ሁሉ ምንም ሳይሆኑ ወጥተዋል። ኋላ መተሎሚን በየትኛው ጦር ሰራዊት አሸነፉት? ስድስት ክንፎችም አውጥተው ነበር ነው የሚሉኝ ተቀደሰናቸው የተነሳ እንዴታ እተቆረጠው እግራቸው ላይ ቁርጭምጭሚታቸው ገደማ የበቀለላቸው ክንፍ ሳይቆጠር እስከሱ ስምንት መሆኑ ነው እንግዲህ። አይ ገድላቸው ስምንት አይልም ስድስት ነው። እየምስላቸው ላይ ግን በግልጽ ልታየው ትችላለ። በእርግጥ እግራቸው ክንፍ አጎጥጉቶ ይታያል። ጋሼት ጥሶስ ምን ነው ዝም አለ ምንድን ነው ያንተ አስተያየት እንዲህ አይነቱን ነገር እኮ ከዚህ ቀደም የተወያየንበት መስሎኛል ምናልባት እንጃ ከፍሬዋ ጋር ይሆን በጠቅላላው ተነጋግረናል ከኔም ጋር ስለ አቡነ አረ ገብረ መንፈስ ቅዱስ አልተነጋገርንም ካንተ ጋር በተለይ ስለ እሳቸው አልተነጋገርንም ግብጻዊ መሆናቸውን ግን አውቃለሁ ግብጻዊስ ግብጻዊ ናቸው ብቻ ቢሆንም በመላ ኢትዮጵያ የታወቁ ጻድቅ ናቸው። አቦ የሚሏቸው አይደሉም። አዎ አቦም አቡነ ገብረ ሕይወትም አቡ ጻድቁም አቡነ ገብረ መንፈስ ቅዱስም ይሏቸዋል። የአገራችን ጻድቃን መቻ እነሱና ነው። ታዲያ ካሉ ማለቴ ነው። በሰው አገር ጻድቃን የምናምነው ካሉ አትበል ወዳጄ፣ ሞልተዋል እና አቡነ ዜና ማርቆስ እና አቡነ መልከጼዴቅ፣ እነ ወለተ ጴጥሮስ፣ እነ ዘርዓ ብሩክ፣ እነ ተክለ አልፋ፣ እነ ሃራ ድንግል፣ እነ መብአ ጽዮን፣ እነ አቡነ ፊልጶስ፣ እነ አቡነ ተክለ ሃዋርያት፣ እነ አቡነ ሳሙኤል ዘዋሊ፣ እነ ቅዱስ እማሙዝ፣ እነ አቡነ ዘርዓ አብርሃም፣ እነ አቡነ አብየ እግዚ። እሺ፣ እሺ ሰማው። ብዙ ናቸው ማለት ነው። በጣም እንጂ ብዙ ናቸው። ፈጣሪ ክብር ይመስገን። ሸዋዎች መሆን አለባቸው መቼም፣ እነዚህ ሁሉ ቅዱሳን። ሸዋዎች ሸዋ፣ ግብፅ፣ ቁስጥንጥንያ፣ ሮም አይልም። ቅዱስና እንደ እንጉዳይ ነው የእግዚአብሔር ጸጋ በወረደበት ቦታ ሁሉ የሚበቅሉት የምለው ኢትዮጵያውያኑ ጻድቃን እነሱም ቢሆኑ ከጎጃም፣ ከተጉለት፣ ከበጌ ምድር፣ ከደብረ ቢዘን፣ ከትግሬ፣ ከድፍን ኢትዮጵያ ናቸው። ለምሳሌ ከወሎ ካሩሲ፣ ከባሌ የሉባቸውም። አይ ከድፍን ኢትዮጵያ ናቸው እኮ ብያለው፣ ከድፍን ኢትዮጵያ ከአንድ ቦታ መርጋት የለባቸውም ጻድቃን ሲባሉ ለምሳሌ አቡነ ተክለ ሃይማኖት ድፍን ኢትዮጵያን በመዘዋወር ወንጌልን አስተምረዋል። እዚህ ላይ መቼም አባ ዮሐንስ ቅዱሳን ሲሉ የክርስትና ሃይማኖት ተከታዮችን ብቻ አይመስለኝም። ማለቴ እስላሞችም ቢሆኑ በአንድ ፈጣሪ የሚያመልኩ ስለሆኑ የእግዚአብሔርን ጥሪሪ የተከተሉ ቅዱሳን አሏቸው። ጣልቃ ይገባሉ አቶ ጥሶ እንዴታ ሞልተዋቸዋል። እንደ ሼህ ከድር አይነቱ ለምሳሌ ከወሎ ያብራራሉ አባ ዮሐንስ። ቀይ ገደልስ ማን ነው ስማቸው? ጌታው ሼክ ሁሴን ባሌ፣ ደግሞ ሌላ ሼክ ሁሴን አሩሲ፣ ደግሞ እንዲሁ ሌላ ሼክ ኑር ሁሴን፣ ሞልተዋቸዋል ይቀጥላሉ አቶ ጥሶ ስለዚህ ብቻ በጠቅላላው ሞልተውናል ማለት ነው ጻድቃን በኢትዮጵያ ያመቻቻል አደፍርስ እንዴታ እንዴታ ሞልተውናል እያሉ ይስፋፋሉ አባ ዮሐንስ ለምንድን ነው ታዲያ አቡነ አረጋዊ አባ ሊባኖስ አባ ገሪማ ቅዱስ ጊዮርጊስ ቅዱስ እስጢፋኖስ የምንለው ግብጻውያኑ ሶሪያውያኑ ምን ያደርጉልናል ለምን የራሳችን ብቻ አይበቁንም? ቅዱሳኑንና ሰማዕታቱን አደበላለካቸው ብቻ ቢሆንም ጻድቃንና ሰማዕታት ለመሆን ጊዜና ቦታ አይወስነውም ያልኩ ይመስለኛል። ይመልሳሉ አባ። ስለ አቡነ ገብረ መንፈስ ቅዱስ ጀምረን ነበር ቀደም። ረጋ ባለ አንደበት ያስረዳሉ አቶ ጥሶ ግብፃዊ ናቸው ብለናል። በኢትዮጵያ የታወቁ ጻድቅ ናቸው ብለናል። ገድላቸው እንደሚያትተው ሲወለዱ አንስተው የእናታቸውን ጡት አልቀመሱም ይባላል። ለመውለድም እንኳ የበቁት የአባታቸው ርስሓት ከቀጤማ ላይ ፈሶ ኖሮ እናቲቱ እንደመተከዝ ብለው ቄጠማውን ቆርጠው ስለጠጡት ጽንስ ሆኖ ነው ይባላል። ጋሽ ጥሶ አንዳንዴ ብረር ብረር ነው የሚያሰኘኝ ንግግር። ደሞ ደሞ እንዴት ነው፣ በአፍ የገባ ነገር ወደ ማህፀን ገብቶ ተጸንሶ ሰው ሆኖ ተወለደ ብለህም ታውራኛለህ! ኢየሱስን ማርያም የወለደችው በድንግልና አይደለም ቢሆንም የእሷ ይሻላል! የመንፈስ ቅዱስ ኃይል የእምነት ጉዳይ ነው። እንግዲያው የአቦም ጽንስ የእምነት ጉዳይ ነው። ደግሞ ሲወለዱ ጀምሮ የእናታቸውን ጡት አልቀመሱም። ይቀጥላል አደፍርስ። ምን ነው ለምን ያስገርማል? ይህ ስንቱ ናቸው? የዛሬዎቹ እንኳ ልጆቹ በፍየል ወተት፣ በላም ወተትና በዱቄት ወተት የሚያድጉት። ምናልባት በፍየል ወተት አድገው ይሆናል። ትቋቋመዋለች ፍሬዋ። ታዳምጥ ታዳምጥና ዝቋላ የተባለውንም የሰይጣን ቦታ ለራሳቸው ለማድረግ በራሳቸው ተደፍተው ብዙ ዘመን ጸልየዋል። ከርኅራህያቸው ብዛት የተነሳ አንድ የተጠማ ሞራ ቢመጣ ዓይናቸውን ሰጥተውታል። በእጃቸው ይዟት የነበረች ጭራ ግን ዝንብ መግደሏን በመመስከሯ ለሞታቸው ምክንያት ሆኖባቸዋለች። አናብስትን፣ አናብርትን፣ መባርቅትን ለማዘዝ በቅተዋል። አቡዬ ጻድቁ አቡዬ ጻድቁ ገደል እንዳክርማ የሚሰነጥቁ በዘንጋቸው ወግተው ጠበል የሚያፈልቁ ሲባልላቸው ይኖራል ይኸው እስከ ዛሬ። ድንቁርናና እውቀት ብሎ ነገር የሚገርመኝ እኮ የተቃራኒው ብዛት። ጠበል ሊያፈልቁ ሲችሉ አይናቸውን ላሞራ መስጠት፣ በአንድ ዝንብ ሞት ምክንያት እሳቸው እንዲሞቱ መፍረድ ጭራው ደግሞ ከፈረስ ላይ የተቆረጠ መሆን አለበት። መቼም ሳይቋረጥም አንዳንዱ ተነቁሎ ተነቅሎ የተበጀ ሊሆን ይችላል ትናገራለች ፍሬዋ። ከብቃታቸው የተነሳ ከእግዚአብሔር የተሰጣቸውም ሊሆን ይችላል ይመክታሉ አባ። ብቻ ያም ሆነ ይህ በአንተ አስተያየት አደፍርስ። ከየትም ይምጡ፣ እድለኛ ሆነህ ብቻ ይምጡልህ። ሐያላን አውሬዎችን አዘው ከስልጣናቸው ስር የሚያውሉ መብረቅን ያህል ቁጣ ተቆጣጥረው ለጠላት መመከቻ የሚያደርጉ ለህይወት ከመሳሳታቸው የተነሳ የዝንብን ህይወት እንኳ ቢሆን ለማሳለፍ የማይሹ ከርህራሄያቸው ከደግነታቸው የተነሳ ለተፈጥሮ ጓደኛቸው ብቻ ሳይሆን ለአሞራ እንኳ አይናቸውን የሚሰጡ እንዲህ ያሉ ጻድቅ ቢኖርህ አትወድም? እንዲኖረኝ መፈለግና የሌሉኝ መሆን የተለያዩ ነገሮች ናቸው። አንድ ጊዜ ደግሞ ከሞቱ በኋላ ስዕለት የቀረበላቸውን አውራ ዶሮ አንድ አቃቢ እርድ አድርጎ በልቶባቸው ኖሮ፣ ቄሶችና ዲያቆናት ተሰባስበው ዶሮውን የሰረቀውን ሰው ለማግኘት ተጨንቀው ሳለ በታምር አርዶ እበላው አቃቢ ሆድ ውስጥ እንዳለ ኩኩሉ ብሏል ይባላል። አውራ ዶሮው ታርዶ ተሰልቆ ሆድ ውስጥ የገባው አውራ ዶሮ እና ታዲያ ምድር ምንኛ በተሻሻለች የሰው ልጅ ምንኛ በተቀራረበ እንዳቡ የጻድቁ እውነትን ፈልፍለው የሚያወጡ ጻድቃን ቢፈጠሩ። አልተፈጠሩማ። አልተፈጠሩም። ያልተፈጠሩ አይምሰልህ አደፍርስ? ተፈጥረዋል። ወደፊትም ይፈጠራሉ። ዋናው ነገር ብቻ በእምነታችን ጸንቶ መገኘት ነው። ጻድቃን የትክክለኛ ኑሮ አርማዎቻችን ናቸው። የእውነተኝነት፣ የርኅሩኅነት፣ የመንፈሳዊ ኃይል፣ የሰው ልጅ ትልቅነት፣ የብዙ የብዙ ስብዕናችን። የክርስቶስ ሰምራ አሁን ዋናው ልመናዋ ሰዎችን የሚያስተውን ሰይጣንን አስምራ ሁሉንም ሰው ለማጽደቅ ነበር። እና ታዲያ እግዚአብሔር ዲያብሎስ እሺ አይልሽም እንጂ እሺ ካለሽ ምን ቸገረ እኝ ብሎ ቃል ኪዳን ገብቶላት ከስዮላ አፋፍ ላይ ወጥታ ጠርተዋለች። ዲያብዬ ዲያብዬ እያለች በማቈል በማቆላመጥ እሱ ግን ያለመደውን ፍቅራዊ አጠራሯን ሰምቶ ባይኑ ለማየት ቀና ቢል መጥፎ ተግባሩ በሰውነቱ ሥራ ተገልጾ በቅንድቡ ስቦ ሲኦል ጨምሯታል። ይቅርባዩ አምላክ ግን ይህን ሁሉ ያይ ነበርና እባክህ ያቺ የዋ ሴት ሲኦል ገብታለችና ሄደህ አውጣት ብሎ ሚካኤልን አዞላት። ወዲያው ወጥታለች። ብዙም ነፍሳት እሷን ተከትለው ወጥተዋል፣ ድነዋል። አቡነዘር አብሩክም ሱስኒዮስን ለማውገዝ በሄዱ ጊዜ መጽሐፍታቸውንና ኩስኩስታቸውን በአባይ ላይ አደራ ጥለው ቢሄዱ ምንም ሳይሆኑ ሲመለሱ አግኝተውታል። ከጽድቃቸውም ስፋት የተነሳ ሰማይና ምድርን ደግፈው የያዙትን የብሄሞትንና የሊዮታንን ጥርሶች ቆጥረው ወጥተዋል። ቅድስት ማሙዝ የምትባለዋ ደግሞ ከቅድስናዋ ስፋት የተነሳ አምላክን ለምና ከሰንሰል የተሰራ ቤተ ክርስቲያኗ እስከ ምጽአት ድረስ እንዳይፈርስ ቃል ኪዳን ገብቶላት እስከ ዛሬ ድረስ እንዳጋደለ ይኖራል። ሌኒንግ ታወር ኦፍ ፒዛም አለን በሉኛ። ጣልቃ ይገባል አደፍረስ ሊቴን ቶሬ ፔዛ አልወጣኝም። ይቀጥላሉ። አባ እንግዲህ ህዝቡ ተሰብስቧል፣ የመጣንበትን ጉዳይ ብንጀምር። ይናገራሉ አቶ ጥሶ፣ የማሙዝ ቤተ ክርስቲያን እስከ ዛሬ እንዳጋደለ አለ ነው ያልኩ፣ እስከ ዛሬ እያሉ ህዝቡ መካከል ይገባሉ። አባ የዛሬ ትረካ የእስካሁኑ ነበር። መጽሐፍትን ለመስማት ቻናላችንን ሰብስክራይብ ያድርጉ። ትረካውን በድምፅ እንድናጅብ የማጀቢያ ክላሲካሉን እየሰራልን ቢኒሳክስ የራሱ ዩቲዩብ አለው። ሰብስክራይብ አድርጓቸው። መልካም ነገርን እየሰሙ ራስዎን ያድሱ። አደፍርስ በቀጣይ ክፍል እስክንገናኝ ቸር ይግጠመን።